አሪፍ ጨዋታ ደግሞ ያየዋታል። የሰሞኑን ጦርነቱ የኔ አይደለም የሚሉ የትግራይ ምሁራን ጦርነቱ የኔ አይደለም የሚሉ አሉ። ካምፔን አለ እያሉ ነው። ካምፔን አለ። ጦርነቱ የኔ ነው የሚል ስማና አለ ፋርሴ ብላ ማለት እንደዚህ፣ አጋስስ ጦርነት ይቅር የሚልና አካል ምን ብለ ነው የምትሰድበው ማለት ምን ብለ ነው እንዲ። አሁን እኚህ ሰዎች የሚሰድባቸው ጦርነት ይቅር ስላሉ፣ ጦርነት ከሌለ እህል ይቀርበታል እሱ። ጦርነት ከሌለ ትርፍ የለም። ጦርነት ከሌለ ምንም ጥቅም የለውም። አሻንጉሊት ነው ምንም ትርፍ የለው። ኢትዮጵያና ናይጄሪያ ጥያቄ አቅርበው ነበር ለ32ተኛው ሁሉም የአፍሪካ ሀገራት ኢትዮጵያን መርጠዋል። ኢትዮጵያ የኮፕ 32ን ለማስተናገድ ያቀረበችውን ጥያቄ ሙሉ ለሙሉ ሙሉ ለሙሉ በይፋ እንደሚደገፍ ዶክተር አብይ አሕመድ ያስጀምሩትን የግሪን ሌጋሲ ሲያጣጫ ገንዘብ ያላቸው ሀገራት ገንዘብ ስላላቸው አላሳኩት። ሀብታም ሀገራት ሀብታም ስለሆኑ እውን አላደረጉት ታጥላሉት ባታጥላሉት ዶክተር አብይ አሕመድ ያቀጣጠሉት አረንጓዴ እሳትን ዓለም ይሞቀዋል። አፍሪካ ግን ፕሮጀክቶቻችንን ብቻ አይደለም መከተል የጀመረችው ጥያቄያችንንም መግዛት ጀምራለች። ኢትዮጵያ በሰጥቶ መቀበል ብር በመነጋገር እያለች ነው እየጠየቀች ያለች። ሙሴቬኒ አልሰጥም ካልክ ተዋግቼ የተመልሳለ እያለ ነው። ምን ትሆኑ፣ ይሄ ራስ ወዳድ አስተሳሰባቸው ጦርነት ይወልዳል። ጥያቄያችንን መልሱ እያሉ ኢትዮጵያ የህዳሴ ግድብን ስትገነባ ለናይል ተፋሰስ ሀገራት ብርሃን ነው ያወጣችላቸው። መስራት እንደሚችሉ ማድረግ እንደሚችሉ ነው ያሳየቻቸው። አሁንስ አፍሪካ ውስጥ ላሉ 16 የባህር በር ለሌላቸው አፍሪካዊ ሀገራት ጥያቄያቸውን መጠየቅ እንዳለባቸው ቀንዲል ሆና እያሳየች፣ አድዋ አንድ አድዋ ሁለት አድዋ ሶስት እያልቅ ኢትዮጵያ እየጻፈች ያለችውን ታሪክ መመርመር ትችላለች። ኢትዮጵያ ለአንድ ሎክድ አይደለችም። ግብጽ ሎክድና ኢሳያስ ሎክድ ናት። ስለዚህ አንድ ሎክድ አርጋ ትወጣለች። ተዘግታ የምትኖር ሀገር አትኖረንም። ሰላም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 ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁም ተደራሽነታችንን ለማስፋት ያግዘናልና እሱ እንድታደርጉልን ጠይቄ እጀምራለሁ። ዛሬ ወቄታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። ስታሊን ትንሽ ብሏለ ማለት ጉድ ነው መቼስ ማናየው ነገር የለም። የጦርነት ናፋቂዎችን አራራ እንመለከታለን። ለይቶላቸዋል። እሱም እንዳለ ሆኖ ደግሞ ኢትዮጵያችን በዓለም አደባባይ ከፍ ብላና አሸንፋ ታይታለች። የኢትዮጵያ መሪነት እንደቀጠለ ነው። በሌላ በኩል ደግሞ ግብፅና ኤርትራ ሊሰሙት የማይፈልጉትን ከባድ ዱብዳ ሰምተዋል። ኢትዮጵያ የጀመረችው ማቀጣጠል በደንብ እየተያያዘ፣ በደንብ እየተቀጣጠለ ቀጥሏል። እሱን በቆይታችን እንመለከታለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። በድጋሚ እንግዲህ እንደምታውቁት ህወሓት የጦርነት ነጋሪቷን መጎሰም ከጀማመረች ሰነባብታለች። ህወሓት የጦርነት ነጋሪቷን ብትጎሰምም ቅሉ በርካታ የትግራይ ምሁራን ጭምር ጦርነቱ የኛ አይደለም አንዋጋም፣ ጦርነት አንፈልግም፣ ለትግራይ ሰላም የሚል ንቅናቄ ጀምረዋል። ይሄ የኢሳያስ ቡችላንድ ግን ስሙት፣ አሪፍ ጨዋታ ደግሞ ያየዋታል የሰሞኑ ጦርነቱ የኔ አይደለም የሚሉ የትግራይ ምሁራን ጦርነቱ የኔ አይደለም የሚሉ አሉ። ካምፔን አለ እያሉ ነው። ካምፔን አለ፣ ጦርነቱ የኔ ነው የሚል ስማና አለ ፋርሴ ውላ ማለት እነዚህ አጋስስ ትናንት እልም ያለ የትግራይ ጦርነት ቀስቃሾች የነበሩ ፕሮፌሰር ነኝ ዶክተር ነኝ ምናምን እያለ ሚዲያ ላይ ስተነትነ የምትውለው ከሲቲ አገና ስካይ ላይት ላይ ቁጭ ብሎ የሚውል የሚዲያ ፕሮፌሰር ነኝ የሚዲያ ተንታኝ ነኝ እያለ አሁን ጦርነቱ ይሄን አይደለም ይላል። እኔ በጣም የተጠየፍኩት ያኔ ነው። ሲሳይ አገና ጋር ቁጭ ብሎ ምን ያደርጋል? ሲሳይ አገና ጋ ሰው ቁጭ ብሎ እስካላይት እየዋለ ጦርነት ይሄን አይደለም ብሎ ትግርኛ እያወራ ጦርነት ይ አይደለም ቢለኝ ማና አንተ እንደዛ ልትለው የምትችለው ማ ነው? ጦርነቱ ነው ያለ ብትለው ምንድነው? ለምንድነው ከሲሳይ አገና ሄዶ የማይጣመረ ማንም ኮልኮለ እንደዚህ አይነት ጨዋታማ የለም። ጦርነቱ የኔ ነው ብሎ የገባ አንድ ትውልድ በዓለም የኔ አቻ አላውቅም። የለም የለም፣ ብልጽግና እንኳን ጦርነቱ የኔ ነው ብሎ አይገባም። እንትን የሚያደርጉት ራሽናላጅ ነው የሚያደርጉት። የህግ ማስከበር የህግ ምናምን ነው የሚሉት አሽቃባጮች። እነሱ ምን ይባላል አሁን? ምግብ የተከለከለ የሚመስለው እኮ ማለት ምግብ አትበላም የተባለ ነው ይመስለው። አሁን በምንም አይነት ሎጂክ ብንመለከተው ጦርነት ጎጂ ነው። ጦርነት ይቅር የሚልን አካል ምን ብለህ ነው የምትሰድበው? ማለት ምን ብለህ ነው እንዲህ አሁን። እኚህ ሰዎች የሚሰድባቸው ጦርነት ይቅር ስላሉ ነው። እነኚህ ሰዎች ትላንትናና ከትላንት በስቲያ ጦርነት እንትን ብለው ነበር፣ ምናምን ምናምን፣ እሱ ምንም አያገባንም። አሁን ግን አይጠቅምም እያሉ ነው። አሁን ያሉበት ቦታ ትክክል። ጦርነቱ የሻዕቢያን ዓላማ ለሚያስፈጽም ህወሓት አዝላ ይዛ መታ የምታስፈጽመው ነው፣ ለትግራይ ህዝብ አይጠቅምም ነው። በጣም ትክክል ናቸው። ሁላችንም ልንደግፈው። ህወሓትን ከትግራይ ህዝብ ነጥሎ ለብቻ ማስቀረት የሚገባ እንቅስቃሴ በደንብ መቀጠል ያለበት። በቃ የትግራይ ህዝብ ጦርነት አይፈልግም። ሰሞኑን እየሰማን ነው አደለ? መቀሌ ላይ የመቀሌ ነዋሪ በጣም ከፍተኛ የሆነ ድባቴ ውስጥ ገብቷል፣ ጭንቀት ውስጥ ገብቷል፣ ነዋሪው ተሸብሯል። ህወሓት ህዝቡን እንደታጋች ነው የያዘችው። ይሄ እዚህ መጥቶ ታዲያ ለምን ጦርነት ይቀራላችሁ? ጦርነት ከሌለ እህል ይቀርበታል። እሱ ጦርነት ከሌለ ትርፍ የለም ጦርነት ከሌለ ምንም ጥቅም የለውም። አሻንጉሊት ነው፣ ምንም ትርፍ የለውም። ለምን ጦርነት አይደረግ አላችሁ ብሎ ሰውን እንደዚህ መሳደብ በሽተኝነት ካልሆነ ምንም ሊባል አይችልም፣ ማለት ምንም ሊባል አይችልም። ይሄ በጣም ከባድ የሆነ በሽተኝነት ነው። እኔ ለምን እንደዚህ እንደሚያደርገው አላቅም። በቃ ከጦርነት ስለሚያተርፍ ነው። ጦርነት ይቅር ሲባል የሚደብረው ሰው ጦርነት የሚያተርፍ አካል ነው እና ይህ በጣም አሳፋሪ ነገር ነው። የትግራይ የህወሓት አክቲቪስቶች እንዲህ ናቸው። በቃ ለምን ጦርነት ይቅር አላችሁ ብለው ነው የሚጮሁት። ትላንትና አብረሃቸው ቁም አትቁም ምንሁን ምንሁን ምንም አያሰሉልን። ጦርነት ይቅር ካልክ ለምንድ ነው የሚቀረው? እሱ አይሞትም እሱ አይሞትም። እሱ እዛ አሜሪካ ቁጭ ብሎ ፈታ ነው የሚለው። ምንም አይሆንም። የድሃ ልጅ ነው የሚያልቀው። የማይሞትበትን ጦርነት ስለሚቀሰቅስ ጦርነት ይቅር የሚል ሰው አይመቸው። ታማሚ አረባ እባክህ አንተ እንዲህ ሰው እንደዚህ፣ እኔ እንዴት ክብረ ቢስ ሊሆን እንደሚችል አላቅም እና ብቻ እንድታዩት ነው የእነኝህ ሰዎች ቲንኪንግ። ጦርነት አንፈልግም፣ ጦርነት አያስፈልግም። የትግራይ ህዝብም ጦርነት አይፈልግም። ህወሓት አዝላ የመጣችውን የሻዕቢያ አጀንዳ ልናስጥላት ይገባል ነው። ይህ በእንዲህ እንዳለህ ግን የኔ ሀገር ደግሞ እንደ ልማዷ አሸንፋለች። የኔ ሀገር እንደ ልማዷ አሸንፋለች። በደንብ ነው ያሸነፈችው። በደንብ በደንብ ከፍ ብላ ታይታለች። ሰላሳ ሁለተኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ እንድታስተናግድ ተመርጣለች። የተመረጠችበት መንገድ ደግሞ በጣም ደስ ይላል። ሰላሳ አንደኛውን ቀጣዩን አሁን እየተካሄደ ያለው አለ ቀጣይ ሰላሳ አንደኛው ይካሄዳል። ቀጥሎ ነው ሰላሳ ሁለተኛ የሚካሄደው ኢትዮጵያ የጠይቀችው እሱን ነው። ሰላሳ አንደኛውን የሚያዘጋጁት ሀገራት እየተፎካከሩ ነው። ቱርክና አውስትራሊያ ገና አልጨረሱም እነሱ ክርክራቸውን። ኢትዮጵያና ናይጄሪያ ጥያቄ አቅርበው ነበር ለ32ኛው። ሁሉም የአፍሪካ ሀገራት ኢትዮጵያን መርጠዋል። አሁን ዛሬ የተደረገው ምንድን ነው? በዋናው በአብይ መድረኩ ወይም ፕሊነሪ ሴሽን ላይ በምንለው ላይ የአፍሪካ ግሩፕ ሊቀመንበር የሆነችው አገር ታንዛኒያ አፍሪካን ወክላ ኢትዮጵያ የኮፕ 32ን ለማስተናገድ ያቀረበችውን ጥያቄ ሙሉ ለሙሉ ሙሉ ለሙሉ በይፋ እንደሚደገፍ ያሳወቁበት ታሪካዊ ቀን ነው ማለት ይቻላል። እንዳልኩት ብዙ ዝግጅት፣ ብዙ ስራ ከዚህ በኋላ የሚጠብቀን መሆኑ እንደተጠበቀ ሆኖ ነገር ግን ይሄ ለኢትዮጵያ ህዝብና መንግስት የአለም አቀፉ ማህበረሰብ ያለውን አመኔታ በድጋሚ ያረጋገጠበት ዕለት አድርገን መውሰድ እንችላለን። ኢትዮጵያ አላከራ አከራካሪ ራሱ አልነበረም፣ የምታሳየው ነገር ነበራት። ኢትዮጵያ በዓለም እንዲህ ጥያቄዋ ከአንዳንድ ተቀባይነት እንዲያገኝ ያደረገው ደግሞ የግሪን ሌጋሲ ስራ ነው። በነገራችን ላይ ግሪን ሌጋሲ ሪቫን የማይቆረጥለት በየጊዜው እንትን የማትለው በልኩ ያልተዘመረለትና ያልተጮኸለት የኢትዮጵያ ሜጋ ፕሮጀክት ነው። ይሄንን መርሳትና መዘንጋት የለብን። የኢትዮጵያ ሜጋ ፕሮጀክት ነው። እነሱ ቢያጥላሉት ቢመክሩም አሁን እንደዚህ ነው አሁን እንደዚህ ነው ቢሉትም ዓለም ግን ልኩን ያውቀዋል። ዓለም ልኩን ያውቀዋል። ዓለም ይሄንን ገንዘብ ስላለው አላሳከውም። ኢትዮጵያ የጀመረችውን የግሪን ሌጋሲ መንገድ ዶክተር አብይ አሕመድ ያስጀምሩትን የግሪን ሌጋሲ አቅጣጫ ገንዘብ ያላቸው ሀገራት ገንዘብ ስላላቸው አላሳኩትም። ሀብታም ሀገራት ሀብታም ስለሆኑ እውን አላደረጉት በጣም በትጋት በጣም በመተባበር ዜጎችን በማነቃቃት ይህንን ትልቅ የሆነ ታሪክ የጻፉት ዶክተር አብይ አሕመድ አሊ ናቸው። ብታጥላሉት ባታጥላሉት ምን ብትሉት ማን ብትሉት ዶክተር አብይ አሕመድ ያቀጣጠሉት አረንጓዴ እሳትን ዓለም ይሞቀዋል። ልክ እንደዚህ እኔ ደስ ያለኝ ደግሞ ሁሉም የአፍሪካ ሀገራት ኢትዮጵያን መምረጣቸው። በቃ ሁሉ ሌሎችም ሀገራት መርጠዋታል ግን አብዛኛዎቹ የአፍሪካ ሀገራት የኢትዮጵያን ጉዳይ እየተቀበሉት ነው። የኢትዮጵያን ተስፋ የኢትዮጵያን የማደግ እድገት የኢትዮጵያን የማድረግና የመከወን አቅም እያመኑት እንደመጡ የሚያሳይ ነው። አንተ የመረጥክበት የመረጥክበት ገደል ሄደ መግባት ትችላለህ እንጂ ኢትዮጵያ ካሰበችው ከፍታ አትቀር። በደንብ ነው እያየን ያለ ነው። በነገራችን ላይ ይሄ የሚያሳየው ለማስተናገድ የሚበቃ አቅምም እንዳለንና እንደሚታመንብን ነው። ሰላሳ አንደኛውን የሚያስተናግዱት ሀገራት እየተከራከሩ ነው። ልክ እንደ ኢትዮጵያ እንደ ግሪን ሌጋሲ አቅርበው ይህለን ብለው አሳምኖ ለመውሰድ አልቻሉም እስካሁን እየተሟገቱን እኔን እኔ ን ቪዲዮ እስካጠናቀርኩበት ሰዓት ድረስ ማለት ነው። ኢትዮጵያስ አቀረበች ግሪን ሌጋሲ እኳልኝ አለች። ከዛስ ከተማዬ፣ መሰረተ ልማቴ፣ መዲናዬ የትኛውንም ዓለም አቀፍ ጉባኤ ለማስተናገድ የሚበቃ አቅም አለው። ደሞ አለው። የአፍሪካ ሀገራት በአፍሪካ ህብረት ጉባኤ ላይ አዲስ አበባ ነበሩ ባለፈው። አይተዋታል አዲስ አበባ እንዴት እንደዘመነች። ያ ብቻ ማርለም ከተማዋ የተገነባችበት ዘመናዊ ቴክኖሎጂ እና ደህንነትን የማስጠበቅ አቅምም ተመራጭ አድርጓታል። ይሄ እንደምታጥላሉት አይደለም፣ እንደምታጠላሹት አይደለም። የእኛ ሀገር ገና የምትደምቅ ሙሽራ ናት። የኔ ሀገር ገና ገና የሚወጣ ነገር አላት። ገና እችን እችን አይሰሙም በነገራችን ላይ አሁን ይሄኔ ኢትዮጵያ ተከለከለች ቢሆን ማለት ነው የዲፕሎማሲ ኩስመና ምናምን ብለው ያመጣል ኩስማና ኩስማና ሁሉ አይታችኋል ሰሞኑን ጅቡቲ ግብፅ መጣች ምናምን ብለው ትናንትና ስናነሳላችሁ ነበር አይደል ጅቡቲ መጣች እሺ ከዛስ የኢትዮጵያ የተከራየችው ወደብ ላይ ነው እንትን የምትለው ትላንት እንዳነሳናችሁ ነው ግብፅ እንዲወራላት ነው የምትፈልገው የሆን ነገር ያወሩላታል እነዚህ ቡቡዜላ አሁን ኢትዮጵያ ተከልከላ ቢሆን ሚዲያውን ሞልቶታል ግን ኢትዮጵያ ተመረጠች ሲሆን አይሰሙም አያዩ እንዴ እናንተ ግን እንዴ ደህና ናችሁ ግን ማለት ሰላም ናችሁ በህይወታችሁ ደስተኛ ናችሁ ነይ በህይወታችሁ ደስተኛ እየመሰላችሁኝ አይደለም። እነዚህ የኢትዮጵያ ተቋሚዎች በጣም የሆነ ትንሽ ስፓናቱ የሆነ ብሎን ነገር አለ እስቲ አቅራባችሁ ወዳለ ጤና ተቋሚ ይሁን አሁን ይህንን ተሳካላት ሆነላት ተመረጠች ረዳቸው አይነግሩም ለምን ሰው እንደዚህ የገዛ ሀገሩ ላይ የሙቀጫ ልጅ እንደሚሆን አይገባኝም። እና በጣም የሚገርመኝ ምን አይነት በሽታ እንዳያዛቸው ማለት ነው። እና ዓለም ኢትዮጵያን እግር በግር እየተከተለ ነው። ዓለም ኢትዮጵያን እግር በግር እየተከተለ እንደሆነ ማሳያ፣ በነገራችን ላይ የግሪን ሌጋሲያችንን ኬንያ ተቀብለዋለች። አፍሪካ ግን ፕሮጀክቶቻችንን ብቻ አይደለም መከተል የጀመረችው ጥያቄያችንንም መግዛት ጀምራለች። ማ አፍሪካ የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ ትላንትና አንድ ንግግር ተናግረዋል። የባህር በር የባህር በር ጥያቄያችን ካልተመለሰልን በውጊያ እናስመልሰዋለን። ኢትዮጵያ በሰጥቶ መቀበል መርህ በመነጋገር እያለች ነው እየጠየቀች ያለችው። ሙሴቬኒ አልሰጥም ካልክ ተዋግቼ የተመልሳለ እያለ ነው። ምን ትሆኑ እንግዲህ እና እጅረ ይችን ሰምታችኋል ዘምታችሁ አሉ ሙሴቬኒ። የጦርነት ምክንያት የሚሆነው በጣም ነው ደስ ያለኝ። የጦርነት ምክንያት የሚሆነው በጣም ነው ደስ ያለኝ ደግሞ ውጊው አይደለም። የሰውየው አገላለጽም በጣም ፍሬም ያደረጉበት መንገድ በጣም እንትን የጦርነት ምክንያት የሚሆነው የባህር በር የሌለን ሀገራት ባህር በር መጠየቃችን አይደለም። ለጦርነት ምክንያት የሚሆነው የባህር በሩን ባህሩ ጋር ያሉ ሀገራቶች ያላቸው ሰልፊሽ ማይንድ ሴት ነው ነው ያሉት ቃል በቃል ራስ ወዳድ አስተሳሰብ ነው። ይሄ ራስ ወዳድ አስተሳሰባቸው ጦርነት ይወልዳል፣ ጥያቄያችንን መልሱ እያሉ። በነገራችን ላይ ከቅርብ ጊዜያት ወዲህ ግብፅና ኤርትራ አዲስ ሙዚቃ መስፈን ጀምረዋል። የቀይ ባህር ድንበር ተጋሪ የሆኑና ድንበር ተጋሪ ያልሆኑ ሀገራት ግብፅን ይሄንን ሙዚቃዋን ስትሞዝቅ አንቺ የአባይ ውሃ ባለቤት ሳቶኝ የአባይ ውሃን ከፍተኛ ድርሻ የምትወስጅበት ሎጂክስ ብትላት አይመልሱልም። ልክ እንደምትከፍላቸው ኢትዮጵያዊ ባንዳና አክቲቪስቶቿ እሷም የሀገር ጠሽ ናት። ምንም ንክ ናቸው እነሱ አይሆኑም። እና ሙሴቬኒ ይህንን ጠይቀዋል። ይሄንን ብቻ አይደለም ደግሞ ያሉት አፍሪካ ውስጥ ያሉ ባህሮች የሁሉም የአፍሪካ ሀገራት የጋራ ሀብት ናቸው። ማደግ እንፈልጋለን እንደዚህ ማደግ አንችልም ኔቪ ማቋቋም እንፈልጋለን እንደዚህ ማቋቋም አንችልም እያሉ ነው ኢትዮጵያ የህዳሴ ግድብን ስትገነባ ለናይል ተፋሰስ ሀገራት ብርሃን ያወጣችላቸው መስራት እንደሚችሉ ማድረግ እንደሚችሉ ነው ያሳየቻቸው አሁንስ አፍሪካ ውስጥ ላሉ 16 የባህር በር ለሌላቸው አፍሪካዊ ሀገራት ጥያቄያቸውን መጠየቅ እንዳለባቸው ቀንዲል ሆና እያሳየች ነው። አድዋ አንድ፣ አድዋ ሁለት፣ አድዋ ሶስት እያልክ ኢትዮጵያ እየጻፈች ያለችውን ታሪክ መመርመር ትችላለህ። ሌሎቹ ሀገራት የኢትዮጵያን ጥያቄ እየገዙት፣ ኢትዮጵያ ይዛ የወጣችው ጥያቄ ቀንዲል ሆና አስጀማሪ ሆና ይዛ ወጣለች። ይኸው ሌሎቹ እየተተነተሉ ነው። ከዚህ በኋላ አታቆሙትም። የነገሩን አንገብጋቢነትና ከፍታ የጉዳዩን ጥልቀትና መሰረት ምን ያህልም ደግሞ ወሳኝ እንደሆነ የሚያሳየው ሙሴቬኒ ከዚህ ቀደም ዩጋንዳ ላንድ ሎክድ አይደለችም በሽር ሎክድ ናት ብለው ነበር። እኛም የእሳቸውን አንደበት ተውሰን ተናግረን ነበር፣ ኢትዮጵያ ላንድ ሎክድ አይደለችም፣ ግብፅ ሎክድ እና ኢሳያስ ሎክድ ናት። ስለዚህ አንድ ሎክድ አድርጋ ትወጣለች፣ ተዘግታ የምትኖር ሀገር አትኖረንም ብለን አስቀምጠን ነበር። ዛሬ ትናንት የት እየደረስን እንደሆነ እንግዲህ ማየት ነው። ተዋግተን እናስመልሳለን። ይህ እንዳይሆን ሁላችንም እንጠይቃለን። በነገራችን ላይ ይህ እንዳይመጣ ይህ እንዳይደረግ እንጠይቃለን በደንብ ነው የምንጠይቀው በሰላማዊ መንገድ እንዲመለስልን ወዳጄ ግብፅ ብትሄድ ሱዳን ብትሄድ ደቡብ ሱዳን ብትሄድ እዛንት ብት የማትመልሳቸው ማንም የማያስጥልህ ጉዳዮች አሉ የኢትዮጵያ አቅም እንደምትከፍሏቸው አክቲቪስቶች ምላስ ላይ ያለችው አይደለችም? ኢትዮጵያ ኢትዮጵያ ናት አትሞክሩ ይቅርባችሁ በነገራችን ላይ የሙሴቬኒ ንግግር በቀላል የሚታይ አይደለም። ተባብረን ተዋግተን እናስመልሳለን። ጥያቄያችንን እችን በደንብ አድርጋችሁ አስምሩባት። ማለት አይቻልም እኮ ግፍ ነው የሰራችሁብን። በተለይ እኛ ላይ ግፍ ነው የተሰራብን፣ የኢትዮጵያ የባህር በር ያጣችሁበት መንገድ። አይደረግም ማለት እኔ ነውር ነው ብልግና ነው የሰሩት ቃሉ እንደዚህ ካልተባለ ይቅርታ። ግን በጣም ነውር ብልግናን የፈጠሙብን የማይደረግ ነው ያደረጉት። የማይደረግ ስራ ነው ያደረጋችሁት። ይሄ ነውራችሁን ለማረም ሲሰራ እንደው ማገዝ ባትችሉ አፍራችሁ ዝም ብላችሁ ቁጭ አትሉ። ይሄ ብልግናችሁን ለማረም ሲተጋ እንደው መተባበር ባትችሉ አንደበታችሁን ዘግታችሁ አትቀመጡ። ነውሬ ነው ወቁልኝ፣ ብሎ ምንድነው? ነውር ተከናንቦ አደባባይ መውጣት። ብልግና ነው የሰራችሁት ነውር ነው የሰራችሁት አይደረግም። በታሪክ እንደዚህ አይነት ነውር እኔ እኔ እንጃ አላውቅም። ግን ኢትዮጵያ ጥያቄዋን ታስመልሳለች። ይሄን መርሳት የለባችሁ። ኢትዮጵያ ብቻ አይደለችም፣ ደግሞ ሁሉም ሀገራት ጥያቄያቸውን ይዘው አደባባይ ይወጡ። ሙሴቬኒ ደግሞ እንደ ኢትዮጵያ በሰጥቶ መቀበል ምናምን እያሉ? ለመጠየቅና ጊዜ ለመስጠት አልሞክሩም። ቶሎ መልሶ አለ በለዚያ እንዋጋለን እያሉላችሁ። ምንም ማድረግ አይቻልም። ወዳጅ ኢትዮጵያ ፕሮጀክቶቿ ብቻ አይደለም፣ ጥያቄዎቿ የአፍሪካ ጥያቄ እየሆኑ ነው። ነጭ በጥቁር እንደሚሸነፍ ለዓለም ምሳሌ የሆነችው ለአፍሪካውያን ነፃነት በር የከፈተችው ለውሬቱ። አድዋ ያለት ምሰሶ አድማስ ጥጓ ሰማይ ጠቀስ ጥጋግ ዳሷ በአንቺ ብቻ ሕልውና በትዝታሽ ብፅዕና አበው ተነሱ እንደገና እንዳሉት ኢትዮጵያም ሩቋ ያለት ምሰሶ አድማስ ጥጓ የሚባል ሌላ ደማማቅ ታሪኮችን እየጻፈች እየቀጠለች ነው። በደንብ ማለት በደንብ ስለዚህ ብታሽ እንደዚህ እንትን ብትሏት ናን አይሆንም። አሁን የዚህን የሙሴቬኒ ንግግር አይነግሩልም እነ ከላይ አይሰሙም። እነሱ የሚሰሙት የግብፅን እንትን መሄድ ነው። ጅቡቲ ምናምን መጣች፣ ምናምን ምናምን የሚል ጩኸት ነው። እኔ አንዳንዴ ይገርሙኛል። በነገራችን ላይ የእነሱ ለግብፅ ማሽቃበጥ አንዳንዱ እንትናቸው ባክፋየሩ ላይ ለግብፅ አለው። ግብፆቹ ራሱ ሲያዩት የሚደነግጡ ነው ይመስለኝ። አረ እኛ እንደዚህ በዚህ መጠን አላልም። እነዚህ ደግሞ ምን አይነት የግርድና ሌቭል ላይ የደረሱት ምናምን ነው የሚሏችሁ። ባክፋየሩ አለው። በነገራችን ላይ የኢትዮጵያ ተቃዋሚዎች ያሳዝኑኛል። ለምን በሉ፣ የአሰብን ጉዳይ ቀጥታ መቃወም አይችሉም። ቀጥታ መቃወም አይችሉም። ቀጥታ አሰብ አያስፈልግም ሊሉ አይችሉም። ጥያቄው በጣም ወሳኝ ነው። ዶክተር አብይ ይዘው የመጡት ጥያቄ በጣም ወሳኝ፣ በጣም ትክክለኛ ካርታ ነው። ስለዚህ ያንን ማለት ስለማይችሉ እንዲህ በቃ ጥምልምልምልምልምልምል አለመጥመልመልም አይችሉም። በልተዋላ ያበላህ ይገዛሃል ይላል ቶማስ ሶዱሬን ሳንካራ። በልተዋላ እንዴት ዝም ይበሉ? እየተጠመለመሉ እንትን ይላሉ እንጂ ቀጥታ እንዳይናገሩም ችግር ነው፣ ዝም እንዳይሉም ችግር ነው። ዶክተር አብይ አህመድ እኮ በጣም ወሳኝ ጥያቄ ያነሱባቸው በጣም ወሳኝ በጣም ትክክለኛ ጥያቄ እንዶ ሊጋፈጡት የማይችሉትን ካርድ ነው የመዘዙት። የኢትዮጵያ የባህር በር ጥያቄ ሊመለስ ይገባል። ወንድ የሚጠይቀው ኢትዮጵያ የሚያነሳው ልብ የሚጠይቅ የጀግና ስራ ማለት ያ ነው የጀግና ልኩ። ይሄ ነው ይሄ ነው የጀግንነት ጥጉ። ይሄ ነው በቃ ለሀገር በዘመን መስራት ያለብን፣ በድፍረት መስራት ሳትፈራ። ምን ሳት ሰው ሀገር እየመራ ይደፍራል። እነዚህ እየተላላኩ ይፈራሉ። እይ ሙትቻውላ ምንም ማለት አንችልም። ያ ሌላ ከዚህ እነዚህ ሙትቻ ናቸው። ምንም ማለት ስለማልችል ነው ከዚህ በተሻለ ቃሉ ካልተባለ ግን ይቅርታ እጠይቃለሁ ግን ምንም አይገልጻቸውም እነዚህ በቃ ቻይናውያን በታሪክ ምንም ሳትሰራ ስትሞት አንድ አባባል አለቻቸው በታሪኩ ምንም ሳይሰራ የሞተ ሰው የሚገልጹበት እንደተወለደ ሞተ ይላሉ እንደተወለዱ የሞቱ ናቸው አንዳንዶቹ ባለሰዓት እቺ አባባል የቻይኖቹ ትመስለኛለች እና እንደዛ ነው እና በየትኛውን መንገድ ካየነው ኢትዮጵያ በዓለም ፊት እየተከበረች ጥያቄዋም የአፍሪካውያን ጥያቄ እየሆነ ባለም አደባባይም በአፍሪካውያን ድጋፍን እያገኘች እየቀጠለች የምትገነባቸው ፕሮጀክቶች አሁን እንደ ግሪን ሌጋሲ ያሉትን ጊዜ ነው ታቃለ በጊዜ ሂደት የሚፈኩ ናቸው። ሁሌ ዶክተር አብይ የሚሉት ማለት ነው፣ ዛሬ ላይታያችሁ ይችላል። ትውልድ የሚመሰክረው ነው። እናንተ አትናገሩትም፣ ዓለም ግን ይመሰክረዋል። ይኸው ብራዚል ላይ የሰማነው ድምፅ እሱን ነው በደንብ አንጸባርቆ የሚናገረው